በዚህችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አመስራሁ ለዘኔ በዛቲ ዕለት ኮነ ህንጸታ ለቤተ ክርስቲያን ዘግዝትነ ቅድስ ድንግል ማርያም በሀገረ ቂሳርያ አንድ አምላክ በሆነ በአብ በወል በመንፈስ ቅዱስ ስም ሰኔ ሀያ በዝች ቀን በኬልቄዶን አውራጃ በቂሳርያ አገር የእመቤታችን ቅዱስ ድንግል ማርያም ቤተ ክርስቲያን ያለ እንጨት ያለ ጭቃና ውሃ በሦስት ደንጋዎች በተወደደ ልጇ እጅ የታነጸችበት ነው። ልመነዋ በረከቷም ወንዶችና ሴቶች ባሮች ከሆን ከሁላችን የክርስቲያን ወገኖች ጋራ ይኑር ለዘላለሙ አሜን። ሰላም እብል ለእንተ ቤትኪ ህንጻ በሰላሳ ይባን እንዘ ይህይ እጻ እዘ ይህጻ ማርያም ስቢት ለጽዮን በአንቅጻ እይታ አቀብ እይተ አቀም ባይረጽ ዘጸጋኪ ወይትወሰን ቡኋጻ በሆፃ ወለእመኒ በእሳት እይትበላ እጻ። በዚች ምለት ከገልገል አውራጃ ለአለሙት ከምትባል ቦታ የሆነው የሳፋት ልጅ ታላቁ ነቢይ ኤልሳ አረፈ። የዚህም ነቢይ መጠራቱ እንዲሆነ ኤልያስ አልፎ ሲሄድ የሳፋጥ ልጅ ኤልያስን ኤልሳእን በፊቱ አስራ ሁለት ጥምድ ጥምድ አስጠምዶ ሲያሳርስ አገኘው። እርሱም በነዚያ የተ በነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳእም ጥማዱን ትቶ ኤልያስን ተከትሎ ተከተለው። ኤልያስም ኤልሳዓም አባቴ ወዳሃለሁ አንተንም እከተላለሁ አለው። ኤልያስም ብላቴናዬ አድርጌሃለሁና እና ተመለስ አለው። እርሱም የኤልያስን ከመከተል ተመለሰ። አስራ ሁለቱን ጥምድ በሬዎች ወስዶ አረደ፣ በላመፈጅ ጋኖችም ቀቅሎ ለህዝቡ አቀረበላቸው። እነርሱን በሉ ኤልያስንም ተከተሉት ሄዶ ብላቴናውም ሆነ ብዙ ዘመናትም ሲያገለግለው ኖረ። ኤልያስም በሚያርግበት ጊዜ ኤልሳእን፣ ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው ኤልሳእን፣ በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። ኤልሳ ኤልያስም ኤልሳእን፣ ድንቅ ነገርን ለመንከኝ፣ ነገር ግን ካንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደረግልህ ካንተ ተለይቸው ወደ ሰማይ ሲወጣ ባታየንግና አይሆንልህም። አለ። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸውም ገብቶ አራራቃቸው። ኤልያስም በመነዋወጥና በጥቅል ነፋስ እንደዚህ ወደ ሰማይ አድረገ። ኤልሳአም አይቶ የእስራኤል ና። ጽናታቸው አባ አባ ብሎች ከዚህ በኋላም ዳግመኛ አላየሁም። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልሳእም ኤልያስም የኤልሳን መጠምጠሚያውን ጣለለት። በኤልሳ ላይ ራስ ላይም ወረደ። ኤልያስ ኤልሳእም ተመልሶ በዮርዳኖስ ባሕር ዳር ቆመ። በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታባት ውሃውም አልተከፈለም። የኤልያስ ፈጣሪ ወዴት ነው? ይህስ እንዴት ነው አለ። ከዚህ በኋላም ውሃውን መታው፣ ውሃውም ተከፍሎ ወዲያና ወዲህ ቆመ፣ ኤልሳም ተሻገረ። በዚህ ኤልሳ የመንፈስ ቅዱስን ሀብት በእጥፍ እንደተቀበለ ታወቀ። ኤልያስም የወንዙን ውሃ አንድ ጊዜ ከፈለ፣ ኤልሳ ግን ሁለት ጊዜ ከፈለ። ኤልያስ አንድ ምጉት አስነሳ፣ ኤልሳ ግን ሁለት ምጉት አስነሳ። ከዚህም በኋላ ሄዶ ወደ እያሪኮ ገባ። የዚያች አገር ሰዎችም ጌታችን፣ እነሆ እንደምታየን የሺ የዚች አገር ኑሮዋ ያማረ ነው፣ የአገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳም ጨው ጨምራችሁ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳእም ወደ ውሃው ምንጭ ሄዶ ያንን ጨው በውሃው ምንጭ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል እርሱን ከመጠጣት የተነሳ የሚሞት እንዳይኖር የሚመክንም እንዳይኖር ይህን ውሃ አጣፈጥኩት። ከዚያች ቀን ጀምሮ እስከ ዛሬ ድረስ ኤልሳ እንደተናገረ ያ ውሃ አጣፋጭ ሆነ። ከዚያም አገር ወደ ቤቴል ወጣ። ሲወጣም ከከተማው ሲወጡ ታናናሽ ልጆችን በጎዳና አገኘ። እነርሱም አንተ ራሰ በራ ውጣ ውጣ እያሉ ይዘባበቱበት ጀመር። ወደ ኋላው ተመልሶ ባያቸው ጊዜ የእግዚአብሔርን ስም ጠርቶ ረገማቸው። የዚያን ጊዜ ሁለት ድቦች ከዱር ወጥተው ከእነርሱ አርባ ሁለት ልጆችን ገደሉ። ከነቢያት ልጆች አንዲት ሴት ነበረች፣ ወደ ኤልሳ አም ጮኸች። ባሪያህ ባሌ ሞተ፣ ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ። ባለእዳ ሁለቱን ልጆችን ወስዶ ይገዛቸው ዘንድ መጣ አለችው። ኤልሳእም አደርግልኝ ዘንድ ምን ትሻለሽ በቤትሽስ ምን አለሽ አላት ዘይት ካለበት ማሰሮ በቀር ለእኔ ለባሪያ ምንም የለኝም አለችው ሂደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሺ አታሳንሺ ወደ ቤትሽም ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ በዚያ በሸክላ ዕቃም ዘይቱን ገልብጭው የመላውንም አንስተሽ አኑሪዋ አላት እርሷም ወደ ቤቷ ገብታ በልጆቿና በእሷ ደጃፎቿን ዘጋች። እነሱ ያቀርቡላት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላ ልጆቿን ዳግመኛ የሸክላ ዕቃ አቅርቡልኝ አለቻቸው። የሸክላው ዕቃ ሁሉ አለቀ፣ የለም አሏት። ከዚህ በኋላ ያም ዘይት ተገታ። እርሷም ሂዳ ለእግዚአብሔር ነቢይ ነገረችው። የኤልሳም ሂጂ ይህን ዘይት ሽጠሽ ዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽን ሰውነትና ያንቺን ሰውነት አድኝበት አላት። ከዚህም በኋላ ኤልሳ በአንዲቱ ቀን ወደ ሱማን ሄደ። በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበርና ይህ እህል ይበላ ዘንድ አቆመችው። ያችም ሴት ባሏን፣ እነሆ ይህ የእግዚአብሔር ነቢይ ቅዱስ ነው ዘወትር በእኛ ዘንድ እንያለፈ ይሄዳል። ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራት የሚበራበትም መቅረዝንና የሚያበራበትም መቅረዝንና ወንበርን፣ ጠረጴዛንም እናዘጋጅለት፣ ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህም በኋላ በአንዲቱ ቀን ወደዚያ ገብቶ በእልፍኟ አደረ። ደቀ መዝሙሩ ግያዝንም ያቺን የሱማን ሴት ጠራት ጥራት አለውና ጠራት። እርሷም መጥታ በኤልሳዕ ፊት ቆመች። እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላድርግልሽ? ከንጉስ ዘንድ ከአለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ በላት አለው። እርሷም እኔስ በወገኖች መካከል እኖራለሁ አለችው። ምን ላድርግላት አለ ለደቀ መዝሙሩ። ገያዝም ልጅ የላትም ባሏም ሽማግሌ ነውና የሚታዘንላት ሴት ናት አለው። ደግሞም ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደ ዛሬ ልጅ ተወልጃለሽ አላት። እኔን አገልጋይህን ጌታዬ ያታሰቅቀኝ አለችው። ከዚህም በኋላ ያች ሴት ጸንሳ ኤልሳ በነገራት ቀን በአመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱን ራሴን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህም በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ ያልጋ ላይ አስተኛችው። ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ እሄዳለሁ እና አንድ አህያና ከብላቴኖች አንድ ብላቴና ስደድልኝ አለችው። ባሏም መባቻ ያይደለ ቅዳሜ ያይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ እሄዳለሁ አለችው። አህያውንም ጫኑላ። አገልጋዩዋንም ተነስ እንሂድ ባልኩ ጊዜ መሄዴን አትከልክለኝና ተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሂድ፣ አለችውና ሄደች። ኤልሳእም ያችን ሴት ስትመጣ ባያት ጊዜ ብላቴናው ገያዝን፣ ያች ሴት ሱምናማዊቷ ሴት ናት። አሁንም ሩጠ ሂደ፣ ተቀበላት። ደህናነሽን ባልሽስ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና አለች። ወደ ኤልሳእም ዘንድ ወደ ተራራው ደርሳ እግሩን ያዘችው። ገያዝም ሊከለክላት መጣ። ኤልሳእም ሰውነቱ አዝናለችና ተዋት፣ እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሰቅቀኝ አልኩ አይደለምን? በውኑ እኔ ከአንተ ከጌታዬ ልጅን የለመንኩት መለመን አለን? አለችው። ኤልሳዕም ገያዝን ወገብህን ታጠቅ፣ በትሬንም በእጅ ይዘህ ሂድ። ሰውም ብታገኝ እንዴት ነህ አትበለው። እንዴት ነህ ቢልህም አትመልስለት በትሬንም በሕፃኑ ግንባር ላይ አስቀምጣት አለው የዚያም ህፃን እናት እንዳልተወውህ እንዳልተውህ ያው እግዚአብሔርን በረከትህን አለችው በረከትህን አለችው ኤልሳም ተነስቶ አብሯት ሄደ ግያዝም በፊታቸው ይሄድ ነበር ሮጦም ቀደማቸው በትሩንም በዚያ ልጅ ግንባር ላይ ጣላት ነገር ግን አልሰማውም አልተናገረም ግያዝም ተመልሶ ኤልሳእን ተቀብሎ ያ ልጅ አልተነሳም አለው። ኤልሳም ወደ ቤት ገብቶ ህፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉንም ባፉ ላይ፣ አይኖቹን በአይኖቹ ላይ፣ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህም በኋላ ተነስቶ በቤት ውስጥ ወዲህና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ ሰባት ጊዜ እንዲህ አደረገ። ከዚያም በኋላ ያ ልጅ አይኑን ገለጠ። ኤልሳም ገያዝን ጠርቶ ያችን ሱናማዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። ኤልሳም እነ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለች፣ ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት፣ ከእርሱ ምንም ምን አልወሰደም። ደቀ መዝሙሩ ግያዝም ተደፋፍሮ ንዕማንን ተከተለው፣ ምክንያትም ፈጥሮ ንዕማንን እንዲህ አለው ከኤፍሬም አገር ከነቢያት ልጆች ሁለት ሰዎች መጥተውብኛልና አንድ መክሊት ብርና ሁለት ልብሶች ስጣቸው ብሎኋል አለው። ንዕማንም ሁለት መክሊቶችንና ሁለት ልብሶችን ሰጠው። ኤልሳአም ግያዝ ያደረገውን አውቆ ረገመው። የንዕማንም ለምጽ ገንዘብ ወዳጅ በሆነው በግያዝ ላይ የተመለሰ። በሰማሪያም ረሀብ ጸና። ከሶርያ ሰዎች የተነሳ የአህያ መንጋጋ በሀምሳ ወቄት ብር እስኪለወጥ ድረስ ኩስሃ ርግብም የድርጎ አራተኛ በአምስት ብር እስቲሸጥ እስቲሸመት ድረስ በሀገራቸው የሶርያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎትም በአንዲት ቀን ረሀቡ ተለወጠ፣ ጥጋብም ሆነ። በዘመኑም ብዙ ድንቆችና ታምራቶችን አደረገ። በሞተም ጊዜ በመቃብር ውስጥ አኖሩት አኖሩት። በዚያም ወራት የሞአብ ሰዎች አገራቸውን ከበቡ። ይቀብሩም ዘንድ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳ መቃብር ላይ ጣሉት። የዚያም ሰው ሬሳ በኤልሳ አጽም ላይ ወረደ። የኤልሳእንም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህም ነቢይ በአራት ነገስታት ዘመን ትንቢት ተናገረልህም የኢዮራም አካዚያስ፣ ኢዩና ኢዩና ዮአስ ናቸው። የትንቢቱም ዘመን ከሃምሳ ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህ በኋላም በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ለኤልሳ እምሃበ ኤልያስ ዘሰ አለ ከአይ በመንፈስ ቅዱስ አመሰመ የተላአለ ወበዝንቱ ረኪቦ አብየ ሃይለ ክልኤተ ጊዜ አንስኦ ሙታነ ክህለ አንስኦ ሙታን ክህለ ወክልኤተ ጊዜ ፈለገ ከፈለ። በዝችም እለት የሰማይት አርጣልስና የሚናስ ዘቡፍር መታሰቢያቸው ነው። በረከታቸውም ከእኛ ጋራ ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ ሃያ አንድ በዝች እለት የአዳምና የዘሩ የድህነት የተደረገ ድህነት የተደረገባት አምላክን የወለደች የእመቤታችን ቅድስት ድንግል ማርያም የታላቁ በዓል መታሰቢያና በዓለም ሁሉ የቤተ ክርስቲያን መታነጽ መታሰቢያ ነው። ዳግመኛም በዚች ቀን ከምስር አገር ቅዱስ ጢሞቴዎስ በሰማይትነት ሞተ። በዚችም ቀን ለአባቶች ሊቃነ ጳጳሳት አራተኛ የሆነው የእስክንድሪያ ሊቀ ጳጳሳት አባ ከላዲያኖስ አረፈ። በዚችም ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ሜሮን የተገኘበት ነው። ዳግመኛም የአስታፍን አጽም የተገኘበት ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌት ዘኪሬያ ይላፈምን ለተጸምዱ ከዘልፈ

ወምህረ ተፍቅር ወላ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም አለም አሜን። ልመናዋ ክብሯ በኛ ለዘላለም በሆነ የትደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። የአብይ ንጉሥ ሀገር በምትሆን በከበረች ኢየሩሳሌም እመቤታችን ያደረገችውን ተአምር ሚስጢር ይህ ነው። የሮም ሰዎች፣ የግብጽ ሰዎች ሁሉ፣ የአፍንጅም፣ የእስክንድሪያም፣ የሶሪያ የገላቲያ ሰዎች በሚሰግዱበት ውስጥ የእመቤታችን ስዕል ነበረችና የራሳቸውን ክንብንብ ሳይገልጡና ጫማቸውን ከእግራቸው ሳያወልቁ ወደ ዚች ስዕል ይገቡ ነበር። የኢትዮጵያም ሰዎች እነዚህ ትቢተኞች ራሳቸውን ተከናንመው እግራቸውን ተጫምተው ወደዚች ስዕል ሲገቡና ሲወጡ አይተው እንደ ግብፃውያን ክፉውን ልማድ አደረጉ። ወደዚችም ስዕል ጫማ አድርገው ገቡ። ስለዚህም ነገር የእመቤታችን ልቧ አዘነ። ከኢትዮጵያም ለሄዱ ሰዎች በስዕሏ ላይ አድራ ተገልጻ ተነጋገረቻቸው። እኔ ቃል ኪዳኔ አስራት የኢትዮጵያ ሰዎች መታሰቢያሽን ዝክርሽን ያደርጉ ዘንድ ተገዢዎችም ልጆች ሊሆኑሽ ዘንድ እንወሰጠውሽ ብሎ ልጄ እናንተን የሰጠኝ የርስት ጉልቴ ስላችሁ፣ እንደ ግብፃውያን ሰዎች ልማድ ወደ እኔ ስዕል ጫማ ተጫምቻችሁ የምትገቡ መራራ ትምህርትና ክፉ ምግባር እንደምን አደረጋችሁ? አለቻቸው። ይህንን ብላ የኢትዮጵያውያን ሰዎች ከስዕሏ በወጣ ጊዜ ገሰጸቻቸው። ከዚያችም ቀን ወደዚህ የግብፅን ሰዎች ልማድ ተውበ በትዕቢት አካሄድ በጫማ ወደዚህ ስዕል አትግቡ። የሮም ሰዎች በሚሰግዱበት ቦታ በኢየሩሳሌም ያች ስዕል ትኖራለች። አምላክን የወለደች በድንጋሌ ስጋ በድንጋሌ ስትጸናች የክብር እመቤታችን ስዕል ወዳለችበት ቦታ ከእስክንድሪያ ከሮም፣ ከግብጽ ሰዎች ቢሆን ከዚያ ቀን ወዲህ በጫማ ሆኖ የገባ የለም። ልመናዋ ክብሯ የእመቤታችን የቅድስት ድንግል ማርያም አማላጅነት ይደርብን፣ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላም ህንስጠን፣ ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግስትከ ወይ ኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትን ሀበነ ወዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ

ከመእስራኤልን አጣዊ ነተማ ይጸነብኪ ኦ ተወካፌ ንስሓ ወሰራ ሃጢአት ኢየሱስ ክርስቶስ ወሰረ ሃጢአት እየ ወሃጢአተ ኩሉ ሕዝብ ከማ ይሰራ ሃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን